አባትም እናትን እንደ ዘበኛ ትቆጥራለ በእኔ እጅን ያሉት ምን ያመጣሉ ትላለ አንተም መቶ ብር ለመጠየቅ ገና ይንቀጠቀጣሉ አካውንት አልከፈትክላቸው የሚያውቁት ነገር የለም የአማራቸውን ለማግኘት የሆነ ጊዜ ነው የሚያገኙት አላህ ይጠብቀን በአመት አንድ ሄደ ነው ሀገር ቤት መዘይራቸው ትናንት ያገባት ሚስትን ግን እንደ እንቁላል ትንከበከባታለ ለምን የለም ስነ ምግባር አንድ አመት ሙሉ ቆጮ ትበላለች ከጓሮ አንተ ሩዝ ባኒ አይቀርም ጥብሱ አይቀርም ምን አይቀርም አያንቅም እንዴ አንድ ሙሚን ይን ያደርጋል አምጣት እንጂ ከሀገር ቤት እኔ እናቴ የበላት አብሽር ይበላ ትቅፍ አርጋ ከዳደጣሉ የለበሰችን አሮጌ ልብስ እኔ እናቴ መርካቶ እንውጣ በአላህ ቀልብሽን ደስ ያለሽ ሚ ደስ ያለሽ አው ደሳሌ ልጄ ይሆንላት የዛሬው ትምህርት ቀልብ ከገባ አሰላም አለይኩም ሙሚ ይበላት። አሰላም አለይኩም ባባዬ በለው። ምን ነክቶ ደወልክ? ይላል አደባ ደውለ ስለማናቅ። አይ ዛሬ ሐዲስ ሰምቻለሁ በለው። ስንቶቻችን ዘይራቸዋለን በቀን በቃ? ሁሌ ሐያታችን ሙሉ እኔ እኮ አሁን የሚገርመኝ ሐያታችን ሙሉ በቃ ሀቢብቲ ሀያቲ ብቻ ሆነ። ሀቢብቲ እንዴት ነሽ? ሀያቲ እንዴት ነህ? በቃ ከሚስት ጋር ብቻ ነው እንዴ ዱኒያ ሀያት ከሚስት በፊት እናት ናት ነው እንዲህ ምታቃል የለም ማሰነ ምግባር አለ ከሚስት በፊት አለ እንዴ አባት የምናውቀው ያ ፖሊስ እያሯሯጠው ደንቦች እያሯሯጡት የትምህርት ቤት መጥቶ የከፈለልህ መቼ ነው ምዘይረው አብሽር አባቴ ዱኒያ ባይሳካልን ጀነት አለን አብሽር እኔ ደግሞ ትምህርቴን ሊጨርስ እንሻላህ አስደስታለሁ። ሀጅም ወስዳለሁ። አቶ ሰደው ጠገንከው አብሽራልከው ስናገባ እናማክራቸው፣ ስንሰራ እናማክራቸው። በቃ ምንድነው ደግሞ ለዚህ ሽማግሌ ይባላል። ላይላህ ኢና ሊላሂ ወኢና ኢላይሂ ራጂዑን። ዛሬ ሽማግሌ እንደ ያለ ያጣ ነው። አወል ሰልፍ ሁሉ በየመስጊዱ ቀብራል እንዲሄዱብን እኛ ራሳችን እኮ እየተጨነቀን ነው። ሰው ሽምግልና ኒካ ለሚሄድ እንደኔ አይነት ወጣቴ ብቻ ነው የሚሄደው። አርባ ሽማግል ያርጉ ስንላቸው ጌት እና አምጤ ነውና ሁለትም የለም ያሉት። እንደሞ መንከባከብ አለብ አብሽር ባባ ማለት አለብ። ይህን ስነ ምግባር ስላልታ ነው ገንዘቡ ማግኘት ትፈልጋለህ። ወላሂ እነሱ እንደው ተጠይቃቸው፣ በደንብ አዳምጡ ወጣቶች። ኬሚስትሪ ፊዚክስ አስቸግሯል። ወላሂ እነሱ እንደው ያርጉል እንኳን ኬሚስትሪ ፊዚክስ ይቅርና ሰው የአላህን ከላም 612 ገልጽ በቁርአን በቃሉ እየተሸከመ ነው እኮ አላህ ከፍቶለት 612 ገልጽ በቃል እየታፈዘ ነው። በጣም የሚያጭቀው በእኔ እድሜ ሳይሆን በእነዚህ እድሜ እየታፈዘ ነው። በእነዚህ ልጆች እድሜ ሱቅ አስቸገረ፣ ሀሲድ አስቸገረ። ሄደ ድዋ ሸቅል እሷ ጋር እኔ ሸካለኝ እኔ ጠንቋ ያለኝ አትበላቸው ሁለቱም እሷ ጋር እኔ እኔ ጠንኳ ያለኝ አትበላቸው ሁለቱም አያዋጣም። ያንተ ሼህ እናትህ ናት፣ አባትህ ነው። አንድ ኪሎ ስጋ ይዘህላት ቡና ስኳር ይዘህላት። ይ አሚን ልበልሽ አሚን፣ አብሽር በለው። ካልሲ መጀመሪያ ለሱ ቀይርለት። አንተ አትግዛ፣ ጫማ ለሱ ግዛ። የውሸት አንኖር። አሁን የውሸት እየኖሩ ስለሆነ ነው። ሰዓት ሄደ ከነሱ ጋር ዋል፣ ሰቱን ሞባይሉን አትፍታ፣ አናግራቸው በደንብ። አትመጣት ወሬ እንኳን አትቅደማት፣ በወሬ አትቅደማቸው፣ አብሽሩ በላቸው። ዋናውን ካጣን ትንሹን አናገኘም። ዋናውን ያጣነው ምንድን ነው? ከእናት ከአባታችን ጋር ያለውን ነገር በደንብ አድርገን በአማረ መልኩ ማከታተል አለብን። እኔ ቢዚ ነኝ ወላሂ አይመቸኝም። ላኢላሃ ኢለላህ አንድ አንዱ ሲያገባ ምን

ይመጣል ዝግት ተብሎባል። ሂድና ትጋና አባ ተገዱዋ ተቀብል። የሚዋጥ መድኃኒት እያገኘን የማይዋጥ መድኃኒት እየተጠቀመን ስለሆነ ነው የግድ እናት አባት ብቻ አይደለም። አላህ ከአጠገባችን ለተለዩት እናትና አባቶቻችን ዛሬ በምናደርገው ድዋ አላህ ቀብራቸውን ኑር አላህ ያድርግላቸው። የተሻለ ምንጣፍ አላህ ያድርግላቸው በተሻለ ቤት አላህ ያደርግላቸው ሮዶቱል ሚራድል ጀና አላህ ያደርግላቸው። ይህ ሲባል ግን ከወንድም ከእህት ደግሞ እንራራቅ ማለት አይደለም፣ እንደው እንደ ደረጃው እናውራው ለማለት ያክል እንጂ ብናወራ የወንድም የትም አለ። በተቻለ መጠን ረህመቱን እናወርድ። የአላህ ረህመት መምጣት የሚችለው በመካከላችን ስንተዛዘን ነው። በተለይ አሁን ባለንበት ሂደት ትልቁ ዳዕዋ እኔ አሁን ትልቁ ዳዋ እስከ ሁለት ሰዓት ዳዋ እርግጥ ብያለሁ እስከ ሶስት ሰዓት ቢሳካል ሊኖረው ምን እንቀጥላለን መሰላችሁ? የአካባቢውን ሽማግሌ ሰብስበን አስቤዛ ገዝተንላቸው ብንሸኛቸው ደስ ይለኝ ነበር። የዘመኑ ዳዋ የስሉ እንደ ድሮ ደረግ ዳዋ ሰው አይፈልግም፣ በተግባር ነው። ኤሊ ሰላቱ ተቀባይነት የለውም እያለ እኛ ቁም ሳጥናችን ልብሳችን ከሞላ ልጁ ታፋ ይታያ ሰላት ተበላሽቷል ብትለው ውሸት አምነህ ድንገት እንደውም ከአንተ የበለጠ የሱ ሰላት ይመስለኛል፣ መቅቡሉ የሚሆን እንዲህ አይባል። መስጊዳችን ላይ ያየ ነው ሰው ካለ ስሮ ተቀዶ ያየ ነው ሰው ካለ እኛ ቁም ሳጥናችን ተጨናንቆ አይለን። አረ የቁም ሳጥን ይቀር ልኝ እያለች አለ እንዲህ ሚስትህ። አረ ልብስ በዛ የቁም ሳጥን ይቀር ሰፋ ያለ ከዛ ልብስ አምጣና መጠጥ ስጠውና፣ አሁን ይህን ልበስ ሰላትን እንዳያበላቸው ብብዬ ነው ብለ መጠጥ መስጠት ያለ አካባቢያችን ላይ እዚህ አካባቢ ላይ የተጎዳ ሰው ካለ እዚህ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 ሳይኑ ሳይከፋ ውስ ሲወራ ይባላል። አዳብ አለ። ለምንድነው መጀመሪያ የተነሳንበት አነሳሳችን ስህተት ስላለው ያን ስህተት ነው ማረም ያለብን። ያን ስህተት ካላረምን የምናጣቸው ነገሮች ብዙ ናቸው። በተለይ ወጣቶች ከእናት ከአባታችሁ ጋር ልዩ ግንኙነት እንድታደርጉ አደራ አላለሁ። ዝግጁ ናቸው ልጆች ድንገት የዘመኑ ሰዓት እንዴት? እኔ ካሮጌ ጋር ሄዳለሁ? ሰፈር ደግሞ ጓደኞቼ ቢያዩኝስ? የሃይስኩል ትምህርት ቤት ጓደኞቼ ቢያዩኝስ? እሱ ሴት አቅፎ ስለሄደ ትልቅ ሆነ ማለት ነው። አንተ ነህ እኮ አራዳ፣ ከእናትህ ጋር ሄድከው ከሁሚ ጋር ታድል። አልቆጥበት ከባባ ጋር ብረሄደ ከዚህ በልጥ መታደላለህ። አንተ ነህ አራዳ። ሞኝ እንዳትሆን ከያቱ ጋር መሄድ እንዳታፍር። ማፈር ያለብህ አጅነቢ የሆነ የሴት አቅፈ እንዳትሄድ አክፌር ካተተ ወይ እህት ናት፣ ወይ አክስት ናት፣ ወይ እናት ናት እ ወይ ሴት ልጅህ ናት። ከዚህ ሁሉ አታል ከእናትና ከአባቶቻችሁ ጋር ወጣቶች ካሳለፋችሁ ወላሂ ዱንያ አኼራችሁ ስኬቱን ያዛችሁት እናንተ ናችሁ። ድንገት ብዙም ጊዜ በተለምዶ ምን ይባላል በእንትናኮ ዱኒያ ላይ ተሳሳ ስኬት ግን አላህ ብሎ የጠራው ምንድን ነው

እነዚህ የዱንያ መጠቃቀሚያ ናቸው ወይ ታገኘዋለህ ወይ አታገኘው። ስላላገኘውም የሚገርም ነገር አይደለም። ዱንያ እንደሆነች እኛ ስልሳና ሰባ ምን ሞቶ ይቅርና በኑሕ ዐለይሂ ሰላም ህዝብ የነበሩት ህዝቦች ዘጠኝ መቶ ሀምሳ አመት ከኖሩ ነበር እድሜ ሞቶ ቢ እንዲሉ ነበር ስንት ነው እድሜ ሲባሉ አራት መቶ አመት አላህ ያሳያችሁ አራት መቶ አመት ሆና ብለ ታልቅስ ነበራል። ለምን የኑሕ ህዝቦች አንድ ሺህ አካባቢ እድሜ ነበራቸው እነሱም እኮ ለቀቁ ዱንያ፣ እናቶች፣ ወንድሞች እነሱም እኳ ተውት። አንድ ሺህ አመት የነበሩ ሰዎች ነበሩ። እኛው ዛሬ ማዕከላችን ጋሽን ትናንት አቃቸዋለሁ የትኛው ጋሽ ትናንት አቃቸዋለሁ እድሜያቸው ነው ግን ነው ሌሎችን ዱኒያ ደግሞ እንጠቀምባት። ጥሩ ገንዘብ ማግኘት ትፈልጋለህ? እናትህ ጋር ያለ ቁልፉ ሄድ አስከፍት። ዛሬ በትምህርት ከማንም የተሻለ መሆን ትፈልጋለህ? ቁልፍ ያለው እናት ጋር ነው። ጥሩ ታዋቂ ነጋዴ መሆን ትፈልጋለህ? ወላሂ ቁልፍ ያለው እናት ጋር ነው። ጓደኞች ያድርግ። ከእናታችን ጋር ከአባታችን ጋር ጓደኛ ከሆንን ዋላህ ትክክለኛ ዱንያ ላይ ያስገ አንተ ጓደኛ አንተ ነህ። የለማ ዛሬ ጓደኛ የሆነ የሀይስኩል ትምህርት ቤት ምክክር እያደረግን እያለ ወጣቶችን ሰበሰብኳቸው። እስኪ ከመካከላችሁ ለአላህ ብላችሁ የምትወደው ጓደኛችሁን ንገሩኝ ብዬ ጠየኳቸው። አላህ ይስጣቸው አልዋሹኝም። ምን እንዳልዋሹኝ ታውቃላችሁ? ዋላህ የፎገራን እንጂ አለን የእውነት የልብ ጓደኛ የለንም። ሲነሳ መጀመሪያ የሚያዘው ማለት ፀጉር ያልተስተካከለ ፀጉር ያልተስተካከለ ወዲያ ፖሊስ የሚይዘዋል ለምን የስነ ምግባር መገለጫ አይደለም ያለበዚያ ምን ይሆናል መሰላችሁ በየመንደሩ የገባብን ሱስ አፋችን ውስጥ ይገባል በየመንደሩ የገባብን ፈሳድ አቅላችን ላይ ይገባል